ነው እንዲሁም ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁ። ፅናት ተከታታይ ድራማ ሁላችንም በጉጉት የምንጠብቀው ድራማ ነው ክፍል አርባ ዘጠኝ ከሰዓታት በፊት ተለቆልናል ማለት ነው። እንግዲህ ጽናት ያው በባለፈው ፓርት ላይ እንዳየነው ክፍል አርባ ስምንት ላይ ጽናት የተለያዩ ቃላቶችን ተናግረው ነበር። ኪራን ጠበቅ ጠበቅ ከእሷ የማይጠበቁ ወይንም ደግሞ እሷ ነች ወይ እስከ ማለት ድረስ ኪራ ራሱ እኔም ማቃት ጽናት ነች ወይ የኔ ንግስት ነች ወይ እንደዛ እየተናገረችኝ በማለት በጣም ብዙ ነገሮችን እንትን ብሏል ማለት ነው። እና በጣም መጥፎ ነገሮችን ተናግረው ነበር። ከዚህ በፊት ሲያጠፋቸው ያሳያቸው የነበሩ ጥፋቶችን ነው ልክ እንዳረሳቸዋቸው አድርጋ እንዳዲስ አድርጋ ስትናገረው የነበረው ማለት ነው። እንደ ደፈራት፣ እንደሚመታት፣ በቃ አላረለ ከማንም ጋር ሄዶ ዝም ብሎ መለጠፍ እንደሚወድ ምናምን በቃ ሴት ልጅን በፍቅር ያሳበደ ስለ ቤቲ እንኳን ተናግረዋለች፣ በባለፈው ፓርት ላይ እና ያ ሁሉ ነገር ተናግረው፣ ግን እሱ እንግዲህ እሱ ሲናደድ ና የሆነ ነገር ሲሆን የሚወስነው መጠጥ መጠጣት ነው። እና ወደዚያ ቦታ እንደሄደ ላይ ነበረ ፓርቱ ያቆመው ማለት ነው። እንግዲህ ጽናት ይሄንን ያደረገችው ለሱ ብላ ነው። ምክንያቱም እንግዲህ የኪራ አባት አርጌ ያላትን ነገር ነው እያደረገች ያለችው በተግባር ማለት ነው። ምክንያቱም ከእሷ እንዲርቅ ወይንም ደግሞ ከሷ እንዳይጠጋ፣ ሌላ ሰው እንዲቀርብ ደግሞ እሷን ማስጠላት መቻል አለባት በመጀመሪያ ማለት ነው ያው ውስጡ ውስጧ እሷ እየፈለገችው እሷ እየወደደችው እያፈቀረችው ቢሆንም ግን ከኔ ደስታ ደግሞ የእነሱን ደስታ ማስቀደም አለብኝ በማለት እንግዲህ የቤተሰቦቹን በተለይ የእናቱን ደስታ ለማስቀደም ዝግጁ ላይ ነች ማለት ነው። ምክንያቱም ለማንም አልተናገረችም። ለማንም ይብን እንኳን ለምትቀርባት ለምትወዳት፣ ለመራዊትም እንዲሁም ደግሞ እንደ ወንድም ለሚቀርባት ራሱ ለናሆሚም አልተናገረችም እና የእሷ ጸባይ ግራ የእሷ ጸባይ መቀየር ግራ ተጋብተዋል፣ ሁላቸውንም ማለት ነው እንግዲህ ለምንድነው ጸባዩ የተቀየረው ብለው የገመቱት እነሱ አንደኛ አሴ ስለመጣች ነው ወይ የሚልም ሀሳብ አላቸው። እንደገና ደግሞ የአባቷን ፍላጎት ትምህርቷንም መታ አባቷ በመጣ ጊዜ ያው ያን ሁሉ ነገር ስላየ ምናልባት በትምህርቷም ስላልቀጠለች ሊሆን ይችላል፣ ሀሳቧ ስላልተሳካ ሊሆን ይችላል የሚል ሀሳብ ነበራቸው ማለት ነው እና አሁን ላይ ግን ከኪራ ጋር ምንም አይነት ጥፋት አላየንበትም። የእሷ ጥፋት ነው ብለው ሁላቸውንም እንትን እየገመቱ ነው ያሉት ማለት ነው። እንግዲህ በዛሬው ፓርት እንግዲህ ከሀሴት ጋር ኪራ በጣም ሲቀራረብ አይተናል ማለት ነው እ ሲጫወቱ እንዲሁም ደግሞ በከፊሉ የህይወት ታሪኳንም እንግዲህ ሀሴት ስለ ኪራን ስታወረው ነበረ ማለት ነው እና ከዚያ በኋላ ምንም አይነት ፍቅረኛ እንደነበራት እንዲሁም ደግሞ ቪዲዮ ተቀርቶ በሚዲያ እንደተለቀቀና ብዙዎቹ ፊት እንደተሸማቀቀችበት ተናግራለች። ከዚያ በኋላ ግን ከማንም ሰው ጋርና ከማንም ፍቅረኛ ጋር እንደዚህ ቀርቤማ አላቅም መቅረብም አልፈልግም፣ በማለት እንግዲህ ስለ ራሷ በትንሹም ቢሆን ስለ ራሷ እንትን ተናግራለች። በነገራችን ላይ ሀሴት በጣም መልካም ልጅ ነች ስላችሁ፣ እንደዚህ አይነት ክፋት የላትም። እስከዛሬ ካየናቸው ከሶሲ ወይንም ደግሞ ከቤቲ አትመደብም ማለት ነው። ያው ስርዓት አላት ብዬ ነው፣ ወይም አስበው ማለት ነው። እና ያው ያለውን ነገር ነግረዋለች። እሱም ደግሞ ስላሳዘነችው ደግሞ በጣም እንትን ስላለ ስለ መቅረብ እየቀረባ ሲጫወት ምናምን ነገር ነበረ። የተለያዩ ነገሮችም ሲደረረጉ ነበረ። ማለቴ ያው ቅጣት ቅጣትም ሲቀጣት ነበረ። በዚያ ላይ ስታዝን ደግሞ ሲያቅፋት ነበረ። ሲያቅፋትም እንደዚሁ ጽናት መታ አይታለች። እንዲሁም ደግሞ እኔ ቁጭ ብዬ ብስኪ ያንተ ስፖርት መስራት ትችላለህ ወይ ሳችልም ስትል ደግሞ ልክ ቁጭ ስትል ደግሞ በጣም ወሳኝ ካሉ ፓርቶች ላይ ደግሞ ጽናት እየመጣ ስታየው ነበር ማለት ነው። እና ጽናት ደግሞ የቀናት እንትን ስላለባት በጣም በቃ አሁን ላይ እንደዚህ ከሆነ እኔም ጨከን ማለት አለብኝ እያለች ፊቷን እያዞረች ነው ያለችው ማለት ነው። ምክንያቱም የውስጧን በውስጡ አድርጋ ዘወር ማለት እንዳለባት ውስጧን እያሳመነች ነው። ኪራ ደግሞ ለምንድን ነው እኔ ስቀርብሽ አንቺ ለምን ትሸሽኛለሽ? በባለፈው የተናገረው ፓርት ነገር ትዛለኝ በክፍል ሰላሳ ስምንት ላይ ነው ምናምን ነገር የተናገረው ወይ ጨብጭኝ ወይ ልቀጭኝ ያለው ነገር ማለት ነው። እና ጽናት ራሱ ግራ አጋቢው እዚህ ጋ ማለት ነው ወያጁ ወይ ልቀቂው ማለት ነው። እና ለምንድን ነው ብሎ ሲጠይቃት በቃ ምንም ላንተም ማስብ አደረከኝ ምንም ነገር እኮ አላስብም በማለት የተለያዩ ነገሮችንም ተናግረው ነበር ማለት ነው። ሲቀጥል ደግሞ እና ሆሚም ቀርበው ደግሞ ጠይቋት ነበር። ምንድን ነው ችግርሽ መሆኖች ነው? ለምንድን ነው አሁን ልሸሽ የፈለግሽው ከኪራ ለምንድን ነው የምሸሹው? በማለት እንግዲህ ናሆሜም እንደ ወንድም ቀርቦ ጠይቋት ነበረ። እሷ ግን እኔ ምንም መጀመሪያም መችንትናለ ለእናንተ እኮ ገና እንትን ያልሆነንም ያልመሰላችሁ የተለያየን ራሱ አይመስላችሁም? ለምንድን ነው በማለት እሷን መልሳለት አለች። ስለዚህ ማመን መቻል አለባችሁ በማለት እንግዲህ ለናሆሚም መልሳለት አለች። ናሆሚም ግራ ገብቶት ይህማ የሆነ ነገር አለ ከጀርባ የሆነ ነገር አለ በማለት እንግዲህ ናሆሚን በትካዜ ምን እንደሆነች ና ጽናት ከጀርባ ምን እንደገጠማት እነሱ የማያውቁት ሌላ ነገር እንዳለ እየጠረጠረ ይገኛል ማለት ነው። እውነት ነው፣ የሆነ ነገር ቢሆናት ነው እንጂ ጽናት ያለ ምንም ምክንያት የምትወደውን የምታፈቅረውን እንደዛ ኪራን አሁን ደግሞ እንዴት ነው ከመሬት ተነስታ ልጥለው የምችለው? ስለዚህ የሆነ ነገር ሆናለች በማለት እንግዲህ ናሆሚም እያሰበ ይገኛል ማለት ነው። ይሄን ያሰበውን ነገር እንግዲህ ለመራዊትም አካፍሏታል መሰለኝ። መራዊትም ለምንድን ነው እንደዚህ የሆንሽው በማለት እንግዲህ በየማሉ ውስጥ አጨንቃት ነበረ። የሁላቸው መጨነቅ ግራ የገባቸው የገባት ጽናትም እንዲሁም ዝም ብላ ሳሎን ላይ ቁማ ብቻዋን ሆና በቃ ለሱ እናት ብዬ እኮ ነው። ይቅርታ በቃ ማዘሩ እንድትደሰት እፈልጋለሁ። ስለዚህ ኪራንም መደሰት አለበት እያለች ከባዶ ሳሎን ላይ ብቻዋን እያወራች እየተለማመደች እነሱን ለማስረዳት፣ ጸባዬ የተቀየረው እኮ ወድጄ አይደለም፣ እባካችሁ፣ የሱ እናት መደሰት መቻል አለበት ቢያንስ ማዘሩ መደሰት መቻል አለባት፣ እያለች ብቻዋን እያወራች እያለች እንግዲህ ሀሴት መጣ። ስለምንድነው የምታወሪው ምናምን ብላ ሀሴት መጣ አስደንቅጣታለች ማለት ነው እኔ ስለምንም እያወራሁ አደለም ብላ መልስ አላታለች። እዚህ ጋም እንግዲህ የኬራ መቶ ምንድን ነው የሆንሽው? ለምንድን ነው የምታለቅሽው? ምናምን ነገር ብሎ ጠይቋት ነበር አቧራ ከዓይኔ ውስጥ ገብቶ ነው በማለት እንግዲህ ያልሆነ መልሶችን ስትሰጠው ነበረ። እሷ ግን ስታለቅስ የነበረችው በጣም ያለው ሁኔታና ከኬራ መራቁን ያለውን ነገር ማለት አንደኛ የአባትየውን ትዕዛዝ መፈጸም እንዳለባት ያንን እያሰበች ነው። ከዚህ ጋር ደግሞ የራሴን ደስታ እያጠሁ ነው ምን ላድርግ እያለች በጣም ተጨንቃ ባለችበት ሰዓት ነበር እና እንባ እስከሚመጣ እስከምታለቅስ ደስ ተጨንቃ ነበር እና ኪራ ለምንድን ነው እንደዚህ የምትሆኝ ባክሽ ንገሪኝ፣ በግልጽ ለምንድነው የማትፈልግኝ? እያለ ጠይቋት ነበረ። እሷ ግን ምንም አይነት ምክንያት አልሰጠችውም። በቃ የራሴ ፍላጎት ነው። አባቴ ጋር ማስደሰት አለብኝ፣ ለአባቴ ስራ መስራት መቻል አለብኝ። በስ ትምህርቴን ራሱ ባልማር ራሴን ማስተዳድር መቻል አለብኝ በማለት እንግዲህ በአጭሩ መልስ ሰጥተዋለች ማለት ነው። መራዊትም እንግዲህ ያው አስጨንቃታለች፣ እሷን ጽናትን ማለት ነው። ምክንያቱም በቃ ያለው ነገር ከጀርባ የማናቀው ነገር አለ ብላ አስባለች ማለት ነው። ሁላቸውን የሚያሰቡት ። ስለዚህ መራዊት ደግሞ እኔ ሁሉ ነገሬን እነግርሻለሁ እንደ ጓደኝነት፣ እንደ እህት ሁሉ ነገሬን የቀረኩሽ አንቺ ግን ድብቅ ሆነሻል። ስለዚህ ከዚህ በኋላ የኔና የአንቺ ጓደኝነት ከዚህ ላይ ያበቃል። ካለዚያ ደግሞ የኔና የአንቺ ጓደኝነት አያበቃም ካልሽ ደግሞ ዛሬውን እውነቱን ካልነገርሽን አንተኛም በማለት እንግዲህ ጽናትን ትጨቀጭቃታለች ማለት ነው። ጽናትን በመጨረሻ ያው ያው አጥብቃ ስለያዘቻት መራዊት በመጨረሻም ልት ነግራት ተዘጋጅታለች ማለት ነው። ቀጣይ ፓርት እንግዲህ ቢያንስ ለመራዊት መንገር አለባት እያልኩኝ እኔም ሳስብ ነበረ። ስለዚህ ያለውን ሁኔታና ትክክለኛውን ከነገረቻት እጅግ መልካም ነው። ሌላ ሀሳብ አመታ ደግሞ እንዳደልበት ነው የፈራሁት ማለት ነው። ይሁን በቃ ሌላ ነገር ፈጥራ እንዳትናገር፣ እውነቱን ብትናገር እጅግ መልካም ነው ብዬ ነው ማሰቡ። ስለዚህ ጽናት እውነቱን ቢያንስ ለመራዊት ንገሪያት። መራዊት ታ ግዝሽ ይሆናል ብዬ አስባለሁ ማለት ነው። እና እየሄደችበት ያለው ነገር እንደኔ ወይንም ደግሞ እንደተሰጣት ትዕዛዝ ትክክል ነች ብዬ ነው የማስበው ጽናት ማለት ነው። ግን ደግሞ ይህን ሀሳብ ብቻዋን ማስኬድ የለባትም ብዬ አስባለሁ ማለት ነው። መራዊትም እንግዲህ ይህን ነገር ያስጨነቃትን ነገር ጽናትን እንደዚህ ጸባያ ሊያስቀይራት የቻለውን ነገር ሁሉን ነገር ያስጨነቃትን ነገር ከሰማች በኋላ መፍትሄ ነገር እዛ ትመጣለች የሚል ሀሳብ አለኝ። ቢያንስ ትረዳታለች፣ ከጎና ትቆማለች። ማድረግ ያለባትን መሆን ያለባትን ነገሮች በሙሉ ትነግራታለች፣ ከጎናም ትቆማለች የሚል ሀሳብ አለኝ ማለት ነው። እንግዲህ በክፍል አምሳ ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው ጽናት ተከታታይ ደራማ በብዙውን ዘንድ ተወዳጅ እየሆነን የመጣው እና ውድ ቤተሰቦቼ እያለያችሁት ያላችሁ ተመልከቱት ለማለት ወዳለው ፍቅር የሆነ ፋሚሊ ናቸው። በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ ሲሆናችሁ በድጋሚ የደወል ምልክቱን በመጫን ቤተሰብ ይሁን ነባር ቤተሰቦች ወይም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁኝ። በያላችሁ በሰላማችሁ ይብዛልኝ። በመጨረሻም እንኳን አደረሳችሁ ለደ ህብረ ዛይት በማለት እወዳለሁ ሰላም ሆኖልኝ